ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17። ደቀ መዛሙርቱም ሄደው ኢየሱስ እንዳዛቸው አደረጉ። አህያይቱንና ብርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎቹ ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ህዝብ የሚከተሉትም ሆሣዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሣዕና በአርያም እያሉ ይጮሆ ነበረ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ ቤተ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ የገንዘብ ሻጮችም ለዋጮችንም ገበታቸውን የእርግብ ሻጮችንም ወንበሮች ገለበጠና፣ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃድንቅ በመቅደስም ሆሳና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማም ምን? አሉት። ኢየሱስም እሰማለሁ ከሕፃናትና ከሚጠፉት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል አላነበባችሁም ምን? አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። አሜን፣ ጌታ ይባረክ። እንግዲህ ያለንበት የፋሲካ አንድ ሳምንት የቀረው ነው እንግዲህ እዚጋ ክፍሉንም ስናይ ይሄ ታሪክ የተከናወነው ጌታችን ኢየሱስ ክርስቶስ በመስቀል ላይ ሊሰቀል አንድ ሳምንት ሲቀረው ከዛ በፊት የነበረው ቀን ላይ የተደረገው ስርዓት ነው እዚጋ የምናየው ሆሳህና የሚባል ወይ ደግሞ በዚህ አሁን ነጮች ፓልም ሰንደይ ብለው ዛሬ ያከበሩትን ያሉት በሀገራችንም በኢትዮጵያ እንደዚሁ አይነት ፓልም ሰንደይ አለ ማለት ነው ዘንባባ ዝንጣፊ ተይዞ ሆሳህና እየተባለ ያው አለ በየሃይማኖቱ በየስርዓቱ ይደረጋል ስለዚህ በዛ መልኩ እንግዲህ እዚህ ጋም እየተደረገ ነው ያለው እና እኛም በተለምዶ እንግዲህ ፋሲካ የሚቀጥለው ሳምንት ስለሆነ በዛ ሳምንት ላይ ደግሞ እዚህ ጋር ሆነን እኛም እንድናስበው ነው። ይህንን ዛሬ ወደዚህ ልቤ የሞላው ይሄ መልእክት ነው እና የዛሬው መልእክታችን ሀሳብ ምንድን ነው? ዛሬም ሆሣዕና ብለው የሚጮሁ የእግዚአብሔርን ተሃድሶ ያገኛሉ በሚል ነው። ሆሣዕና ብለው የሚጮው ሰዎች ዛሬም እነሆ የእግዚአብሔር ማዳን ያያሉ። እና ልንጮው ይገባል። ሆሣዕና የሚል ጩኸት ነው እዚህ ጋር የሚያስተጋባው ክፍሉ ላይ ስታዩ ከጥግ እስከ ጥግ በቃ በጣም ታላቅ ጩኸት ነው። ምን እየተባለ ሆሣዕና፣ ሆሣዕና፣ ሆሣዕና፣ ሆሣዕና ለዳዊት ልጅ ለዳዊት ልጅ እያለ ሆሳህና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው የሚል ጩኸት ከሴቶች፣ ከሕፃናት፣ ከአዋቂዎች ከትውልድ ሁሉ ሲጮ ነው የሚሰማው። ወገኖቼ ይሄ ጩኸት ዛሬም ዝም ሊባል አይገባውም። ሆሳህና ልንል ይገባል የሚለውን ላስታውሳችሁ ብዬ ነው። ሆሳህና ብለው የሚጮሁ ዛሬም የእግዚአብሔርን ማዳንያ ያለ ወገኖቼ ዝም አንበልኛም። ሆሳህና ብለን መጮ አለብን። ሆሳህና የዳዊት ልጅ እነሆ በጌታ ስም የሚመጣ ተብሎ ዛሬም ሊጮህ ይገባል። እያንዳንዱ አማኝ ሊጮህ ይገባል። ከሌላ ጩኸት ይልቅ ይሄ በጣም ወሳኝ ጩኸት እንደሆነ በእግዚአብሔር ቃል ላሳያችሁ ነው። ይሄ ጩኸት ሁልጊዜ ተሀድሶ ያመጣል። እዚህ ስፍራ ስትመለከቱ ይሄ ጩኸት ከተጮኸ በኋላ ምንድን ነው የመጣው? ተሀድሶ ነው። በእግዚአብሔር ቤት ላይ ተሃድሶ ይዞ የመጣ ጩኸት ነው። ሆሣዕና የሚባለው ነገር ታላቅ የሆነ ተሃድሶ በግልም ሆነ በመቅደሱ ላይ ያለ ትልቅ ተሃድሶ እናያለን። ዛሬም እግዚአብሔር ቤቱን ያድስ፣ አሜን። ዛሬም እግዚአብሔር ሆሣዕና ብለው ለሚጮው ሴቶችም ወንዶችም የተሃድሶ እጁን ይዘረጋል። ይሄንን ነው ዛሬ ላስተላልፍላችሁ የሚገባው። እዚህ ጋር ስትመለከቱ እንግዲህ ምን የሚል ነገር ታያላችሁ። እግዚአብሔር በእውነት ነው እምላችሁ፣ ከሁሉ በላይ ምን ይፈልጋል? ተሃድሶ ነው። በእኔ ህይወት፣ በእናንተ ህይወት ማየት የሚፈልገው ሊያደርግ የሚፈልገው ተሃድሶ ነው። ይሄ ተሃድሶ ደግሞ የሚሆነው ተሃድሶ ብለው ለሚጮሁ፣ ሆሣዕና ብለው ለሚጮሁ ሴቶችና ወንዶች ልጆች ወይም መቅደስ ነው ማለት ነው። እዚህ ስናይ ንጉሥ ነው፣ በአህያ ውርንጫ ላይ ተቀምጦ ሲሄድ ነው የምንመለከተው። ወደ ኢየሩሳሌም ቤተ መቅደስ እየገሰገሰ ሲሄድ፣ ግራና ቀኝ የዘንባባ ዝንጣፊ ይዘው ሆሳና በአርያም፣ ሆሳና በጌታ ስም የሚመጣ የተባረከ ነው የሚል ታላቅ ጩኸት ታያላችሁ። ታላቅ ጩኸት፣ ድብልቅልቅ ያለ ጩኸት ነው የሚሰማው። እና ይሄ ምንድን ነው ስንል፣ እንግዲህ ጌታ ኢየሱስ ባዘዘው ነው። ሂዱና አንድ አህያ ታገኛላችሁ፣ ውርንጫ ታገኛላችሁ፣ ሂዱና ፍቱልኝ፣ አምጡልኝ አለ ጌታ ኢየሱስ። ለምን? ይሄ ትንቢት ተነግሮ ነበር በዘካርያስ ምዕራፍ ዘጠኝ ላይ። ንጉሥሽ በአህያና ውርንጫ ላይ ተቀምጦ ይመጣል የሚል ፕሮፌሲ ስለነበረ ጊዜው ሲደርስ ኢየሱስ ፈረስ አምጡልኝ አይደለም ያለው፣ አህያ አምጡልኝ ነው ያለው፣ ውርንጫ አምጡልኝ ነው ያለው። ለምን? ፕሮፌሲው ትንቢቱ ይፈጸም ዘንድ ነው ሁሉ ነገር የሚሆን ነው በትንቢቱ መሰረት ነው። እና ጌታ ኢየሱስ በአህያ ውርንጭላ ላይ ተቀምጦ ሲመጣ ሰው ሁሉ ሆሣዕና በአርያም እያለ ጮኸለት። ለምን ስንል ለምንድን ነው በፈረስ ያልመጣው? ለምንድን ነው ጌታ ኢየሱስ ንጉሥ ከሆነ? ንጉሥ ሁልጊዜ በፈረስ ነው የሚመጣው፣ በአምባ ላይ ፈረስ ወይ በነጭ ፈረስ ላይ ነው የሚመጣው። እዚህ ጋር ግን በውርንጫ በጣም በተናቀች ትንሽ በተባለች ውርንጫ ላይ ተቀምጦ ኢየሱስ ሲመጣ ነው ምናየው። ለምንድን ነው ስንል ወገኖቼ፣ ኢየሱስ ክርስቶስ ንጉስ ነው፣ በእርግጥ ነው። ግን ለሮማ ወይም እነሱን ነፃ ሊያወጣ የመጣ ንጉስ አልነበረም። ኢየሱስ የመጣው ትሁት ሆኖ የሰዎችን ኃጢአት ለመስበር ነው። ክብር ለእግዚአብሔር ይሆን። በአህያ ውርንጫ ላይ የመቀመጡ ምልክት ምንድን ነው? ትህትናው ነው። ሃምብል የመሆኑ ምልክት ነው። ይህ ትልቅ ትምህርት ይሰጣል። በዚህ ዘመን ላለን ቅዱሳን ወገኖቼ፣ ንጉሥ በፈረስ ላይ ካልተቀመጥኩ በሚልበት በዚህ ዘመን ኢየሱስ ግን እንግዳ ነገር ነው ይዞ የመጣው ባህያ ውርንጫ ላይ በጣም በተናቀ ነገር ላይ። ይህ ዛሬ ስንመለከት በምድራችን ላይ አቤት ያለው ነገር ወገኖቼ በፈረስ ላይ ለመቀመጥ ትግል ያለበት ነው። በቅዱሳንም ስናይ ለራስ ክብር ለማግኘት ነው። ነገር ግን ኢየሱስ ያስተማረን ትሕትና ነው። ይሄ ትሕትና እኛ ላይ ይምጣ፣ አሜን። ዝቅ አለ ኢየሱስ፣ አምላክ ሆኖ ሳለ እሱ ክቡር ታላቅ ሆኖ ሳለ ዝቅ ብሎ በአህያው ርንጫ ላይ ተቀምጦ እንደ ንጉሥ ራሱን ጥሩምባ አላስነፋም፣ አጀብ አላደረገም። ትሑት ሆኖ ኢየሱስ መጣ። በዚህ መሃል ወገኖቼ ያም ቢሆን እነዚህ ያዩ ሰዎች ሁሉ ምን ይላሉ? ሆሳና ባህርያም ሆሳና ይላሉ። አብላጫዎቹ በልምድ ነው ይሉት የነበረው። አንዳንዶቹ ደግሞ ገብቷቸው ነው ሆሳና የሚሉት እና ኢየሱስ በዚህ ሁኔታ ላይ እንግዲህ በፈረስ ሳይሆን በዚህ አይነት ሁኔታ ወደ ኢየሩሳሌም ሲመጣ ሆሳና የሚል ነገር ጩኸት መጣ። ዛሬም ወገኖቼ ይሄን ጩኸት መጮ ይገባናል ምንድን ነው ሆሳና ማለት ትርጉሙ ምንድን ነው በጣም ከገባን በጣም ዛሬም እንጮኻለን ሆሳና ማለት አሁን አድን ማለት ነው ሴቭ ራይት ናው ማለት አሁን እዚህ ጋር ያለው ጩኸት እኮ ነገ አይደለም ሆሳና ሲሉት ራይት ናው ኪንግ መታሃል ንጉሥ መታሃል በዚህ አንተ ከመጣ ደግሞ አሁን አድን አሁን ታድሶ አድርግ አሁን ንካን አሁን ፈውሰን አሁን ዳብሰን የሚሉበት ጩኸት ነው። ወገኖቼ ዛሬ ያስፈልገናል። ምክንያቱም እነዚህ ሰዎች ገብቷቸዋል። ያሉበት መንፈሳዊ ጨለማ ነው። አራት መቶ የጨለማ ዓመት ነው። ተሐድሶ የሌለበት፣ ድንዛዜ የሞላበት፣ የነቢይ ድምፅ የሌለበት፣ ስብከት የሌለበት፣ ስርዓት የሞላበት ቤተ መቅደስ አለ፣ ግን ስርዓት ሃይማኖት አለ፣ ዝም ብሎ ስርዓት ድንዝዝ ያለ ሁኔታ ነበረ። ስለዚህ ህዝቡ እየናፈቀ ነበረ ንጉሥ እንዲመጣ፣ ንጉሱ ሲመጣ አሁን አድን፣ መቅደሱን ተመልከት። አሁን አድን፣ ቤትን ተመልከት። አሁን አድን፣ ዙሪያችን ተመልከት። አሁን አድን፣ ጨለማ ሞልቷል። አሁን አድን፣ በኢየሱስ ስም ይሄ ጭወት ይግባብን ዛሬ። አሜል ይሄ ጭወት ነው የጠፋው ዛሬ። ተመቻችተው የተቀመጡ ደግሞ ፈሪሳውያን ታያላችሁ። እዚህ ቦታ ተመቻችቷቸዋል ዝም የሚሉ ከታች ስታዩ ህፃናት ሲያመሰግኑ፣ ምን ትጨዋላችሁ? የምን ዳዊት ልጅ ነው የምትሉት? ዝም በሉ። ተስማምቶናል ያለንበት ይሄ በቃ ሃይማኖታዊ ስርዓት ተስማምቶናል። የምናደረገው የመቅደስ ስርዓት መሥዋዕቱ ተስመ ጸጥ በሉ ባካቸው፣ አትበሉ። አሁን ማዳን አያስፈልገንም አሉ። እግዚአብሔር መንፈስ ይምታው ሃይማኖተኝነት በቃኝ የሚል መንፈስ፣ ለውጥ የማይፈልግ መንፈስ ባለበት የሚስተካከል መንፈስ አይፈለግም። ዛሬ እግዚአብሔር ወገኖቼ ተሀድሶ ሊያመጣ ማንን ይፈልጋል? ሆሳህና የሚሉ ዛሬ ይሄ መንፈስ ውስጣችሁ ይግባ እስቲ አሜን በልሃል። ሆሳህና አሁን አድን፣ አሁን አድን፣ አሁን ያድን። ወገኖቼ ህመም አለ፣ በሽታ አለ፣ አገራችን ላይ ችግር አለ። ቤተ ክርስቲያን በውጭ ዓለም ችግር አለ፣ በጣም በጣም ችግር አለ። ሆሳህና ማለት አለብን። አሁን አድን፣ እግዚአብሔር ሆይ አሁን አድን ማለት አለብ ራይት ነው ንጉስ መተሃል አው መተዋል። ንጉሱ አሁንም ገና የሚመጣ ንጉስ አንጠብቅም። የናዝሬቱ ኢየሱስ የዛሬ 2000 ዓመት መተዋል። ኦሬዲ መተዋል። አሁ ምንድን ነው አሁን አድን የሚሉ የእምነት ሰዎች እንደ ኤልያስ የበዓል ነቢያቶች በሞሉበት እነሆ የእግዚአብሔር ስም በሚሰደብበት ትውልዱ በሁለት ሐሳብ በሚያነክስበት ቆሞ ያንን ነው ያለው። እነሆ መሥዋዕት ሠራ፣ መሠዊ አዘጋጀ፣ መሥዋዕቱን አደረገ። ቆሞ ምን አለ? ሆሣዕና አሁን አድን፣ እሳት ይውረድ አለ። ራይት ናው አምላክ እንደሆንክ ይታወቅ። ሆሣዕና አለ። ይሄ መንፈስ እግዚአብሔር በኢየሱስ ስም አሁንም ይጨምርብን። ነውምላቸው በጸሎታችን ሆሣዕና ማለት አለብን። ይህ አሁን ስናየው ወገኖቼ ሃይማኖት እኮ ነው ብዙ ያለው። ብዙ ሃይማኖት ስርዓቶች ታያላችሁ። በየቤተ ክርስቲያኑ በነጩ በፓልም ሰንደይ ነው ዘንባባ ይሰራል። ጣት ላይ፣ ቀለበት ላይ፣ አንገት ላይ ይደረጋል። ከኢየሱስ ይልቅ ከመዳኑ ይልቅ ሰው ዘንባባው ላይ ሰው ምኑ ላይ ነው ያለው? የሆነ የሚለበሰው ልብስ ላይ የሚደረገው ስርዓት ላይ እያተኮረ ትል ይልቁን የአዳኙን ነገር የተረሳበት ዘመን ነው። እግዚአብሔር ይህን መንፈስ ከምድራችን ላይ የንቀለው። አሜን። ሁሉ ሰው እኮ ዘንባባ ይላል ሆሳና ይላል። ግን ምኑን ነው በቃ፣ ሌላ ምጫውን ስርዓት ላይ ነው የሚያተኩሩት። እዚህ ጋር ያሉት ግን በተለይ ወጣቶቹ፣ በተለይ ልጆቹ ምንድን ነው የሚሉት? አሁን አድን ያስፈልገናል፣ ከሃይማኖት ስርዓት አውጣን፣ ከታሰርንበት ነፃ አውጣን እያሉ ይጮሁ ነበረ። ወገኖቼ ዛሬም እግዚአብሔር ወደ ቤቱ ይመጣል። ሁለት አይነት ተሐድሶ ነው ኢየሱስ የሚያደርገው። ሆሣዕና ስንል ሁለት አይነት ተሐድሶ በዚህ ቦታ ሆነዋል። አሁን አድል ለሚሉ፣ አልተመቸኝም ለሚሉ በእውነት አይመቸን ያለንበት ሁኔታ እውነቴን ነው ምላችሁ። በቃኛ እንበል። አይመቸን። አዎ ጥሩ ሁኔታ ላይ አለን። በኢየሱስ አለን፣ ክርስቶስ አለን። አዎ ረክተናል። ከዚህ በላይ ግን ገና ነው ያልዳነ እኛ ዘመዶቻችን ወደ ሲኦል የሚሄዱ አሉ። ዛሬም ዘንባባ ዝንጣፊ ይዘው ወደ ሲኦል የሚገሰግሱ ብዙ ናቸው። አንገታቸው ላይ ጣታቸው ላይ የዘንባባ ነገር እያደረጉ አንገታቸው ላይ እየሰሩ ሆሳና እያሉ የተሰጣጡ ከኢየሱስ ርቀው ኢየሱስ የተሰወረባቸው ብዙ ናቸው። ዛሬ የመገለጥ መንፈስ ምድሪቷ ላይ ይለቀቅ። ኧረ በደንብ አሜን። እግዚአብሔር ያድንልን ወገኖቼ ትውልድ መዳን አለበት። ስለዚህ ነው ሆሳህና፣ ዛሬም ጩኸት ያስፈልጋል። እንደ አዛብ ተሰባስበን ፓልም ሰንደይ የሆነ ፋሲካ እያለ ማሳለፍ የለብንም። ፕሬይ መጸለይ አለብን። ትውልድ እንዲድን መመስከር አለብን። ሆሳህና ማለት አለብን። በዚህ ሁኔታ ውስጥ ነው ሲጸለይ፣ ሁለት ነገር ሆነ። ሆሳህና እያሉ ሲሉ፣ ኢየሱስ ዝም አይልም። ኢየሱስ ወደ እኔ ጩ ብሎዋል። ለሚጮው ሰዎች ዝም አይልም። በቤት ተሃድሶ ይመጣል። በኑሮ ተሃድሶ ይመጣል። በአገልግሎት ተሃድሶ ይመጣል። የመጀመሪያው ትልቁና ተሃድሶ መንፈሳዊ ተሃድሶ ነው የሆነው። አሁን አድን ሲሉ ጌታ ኢየሱስ ክርስቶስ በቀጥታ ወደ መቅደሱ ነው የመጣው። ወገኖቼ፣ ዛሬም ትልቁ ማዳን የሚያስፈልገን ስፒሪቹዋል ሂሊንግ ነው የሚያስፈልገን

ታድሶ አሁን አድን ሲሉት፣ እሺ ብሎ ገባ። ሲገባ ምንድን ነው ያገኘው? ተመልከቱ። የሚሸጡ የሚገዙትን ሁሉ አወጣቸው። የገንዘብ ለዋጮች ገበታዎች፣ የርግብ ሻጮች ወንበሮችን ገለበጠው። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ ያደረጋችሁት። ዋው የእግዚአብሔር ቤት ቆሽሿል። የእግዚአብሔር ክብር ያለበት መቅደሱ የንግድ ቤት ሆኗል። የቢዝነስ ቤት ሆኗል። እርግብ የሚሸጥበት፣ በጎች የሚሸጡበት፣ አምልኮ የሌለበት። ለጸሎት ነው መቅደስ የተሰራው ሰው ከእግዚአብሔር ጋር እንዲገናኝ። ኢየሱስ ክሌም ያደረገው ሲገባ ቤቴ አለ የጸሎት ቤት ተብሎ እንዲጠራ ነው አባቴ የመሰረተው። ጸሎት ከእግዚአብሔር ጋር ሰው የሚነጋገርበት ከእግዚአብሔር ጋር ሰው የሚነካካበት መጥቶ የሚሄድበት እንጂ የንግድ ቤት እንዴት ይሆናል? አለ። በጣም ቀና ወገኖች፣ ዛሬ ውስጣችን ይሄ ቅናት ሊገባ ይገባል። የእግዚአብሔር ቤት እኮ ስንመጣ ተነክተን መሄድ አለብን፣ አምልከን መሄድ አለብን። ሲመጡ ሰው ሁሉ ስንት በግ እንደሚገዛ አስቦ ነው ከቤቱ የሚመጣው። ቸርቹ ላይ ምናልባት ስለሚሸጥ ዲስካውንት ሳይኖር አይቀርም። ከውጭ ይልቅ እዛ እንግዲህ ያው በእርዳታ የሚሰጡ ለመስዋዕት የሚመጡ በጎችን በቅናሽ ሳይሰጡ አይቀሩም። ስለዚህ ሰው ቸርችን ሲያስብ ቢዝነስ ነው የሚያስበው። ሰው ቸርችን ሲያስብ የሆነ ጥሩ የሆነ ዲል አግኝቶ ጥሩ ገዝቶ የሚሄድበት ነው። እግዚአብሔር ይህን መንፈስ ይምታው፣ እረ በደንብ አሜን። ዛሬም አለ አደለ? በተለያየ መልኩ ቤተ ክርስቲያን ውስጥ ብዙ አይነት ንግዶች ይካሄዳሉ። እግዚአብሔር ዛሬም ሆሣዕናን በል ለውጥ ያመጣልናል። አሜን። ያምጣው። ሃሌሉያ። ሰው ሲመጣ ቸርች ጸሎት ያስቦ እንዲመጣ ሰው ቸርች ሲመጣ የእግዚአብሔርን እጅ ናፍቆ መምጣት አለበት። ስለዚህ ኢየሱስ ምን አደረገ? ጠረገን፣ አወጣው። ቆሻሻውን አወጣው። ኃጢአቱን ጠርጎ አወጣው። ዛሬም ወገኖቼ ሆይ ሆሳና ስንል የሰውን ሕይወት ወደ ሲኦል የሚጥል ያ ኃጢአት ይጠረጋል። አሜን። ከሰዎች ሕይወት ላይ ዛሬ የሰው ልጆች ሕይወት ላይ ኃጢአት አለ። የተለያየ ነገር አለ ሆሳህና ስንል ኢየሱስ ያን ኃጢአት ከሰዎች ያጥብላቸዋል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የኢየሱስ ክርስቶስ ደም ቆሻሻውን ከሰዎች ጠርጎ ያወጣል የእኛን የእኔና የእናንተን ሕይወት ያጸዳ ኢየሱስ ዛሬም በሞት ጥላ መካከል በኃጢአት ታስረው ያሉ በዝሙት በርኩሰት በአመፅ ያሉ ብዙ ናቸው በሺህ የሚቆጠሩ ሆሳህና ስንል ኢየሱስ የሰዎችን መንፈሳዊ ሕይወት ነው የሚነካው ሰዎችን ከውስጣቸው ቀንበራቸውን ይሰብራል። ዛሬም ጨለማቸውን ያበራል። ስንቶች እንደምትጮው አላውቅም። ስላልዳኑ ሰዎች ዛሬ ሰይጣን ብዙ አሳይመንት ለራሳችን ሰጥቶን ሁሉ ነገር ለራስ ነው የምንጸልየው። እግዚአብሔር ለእኔ እንደዚህ አድርግ፣ እግዚአብሔር ሆይ ይህንን አድርግ። ምክንያቱም አሳይመንቱ ብዙ ነው። እስቲ አለፍ ብለን ሆሳና እግዚአብሔር ሆይ ያልዳኑ ሰዎች ቆሻሻ ሕይወት ያላቸው ጠርገ ከሕይወታቸው አውጣላቸው ማለት አለብን። እግዚአብሔር ይህን መንፈስ ይጨምርልን። ራዕይ ሶስት ላይ ምን ይላል? እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን እንዲከፍትልኝ ድምፄን ሰምቶ ወደ ውስጡ እገባለሁ፣ ከእሱም ጋር ትበላለሁ ይላል። ስለዚህ ዛሬ ወገኖች የልብ መከፈት ያስፈልጋል። ሰዎች የልብ በራቸው እንዲከፍቱለት መጸለይ አለብን። ሰይጣን ዘግቷል ልባቸው እንዳይከፈት። ስለዚህ ሆሣዕና ያስፈልገናል። እስቲ ቀኝ እጃችሁን ዘርጉና ያልዳኑትን በማሰብ ሆሣዕና በሉ። እስቲ አንዴ አሁን አድን በሉ። በጌታ በኢየሱስ አሁን ያድንልን፣ አሜን። ትውልዱን ያድነው፣ ነጩን ጥቁሩን ያድንልን እግዚአብሔር። ምክንያቱም መኖራችን ለዚህ ነው፣ መቀመጣችን ለዚህ ነው፣ ለሰዎች መዳን እንድንሆን ነው። ሆሣዕና ማለት ከኛ ይጠበቅብናል። ሆሣዕና ሲሉ መንፈሳዊ ተሐድሶ መጣ፣ ባልዳኑ ሰዎች ይድናሉ። የእግዚአብሔር ቤት ደግሞ ይታደሳል። እኔ እናንተ ሕይወት ላይም ያለ ቆሻሻውን እግዚአብሔር ይጥረግልን፣ አሜን። እንዳንወጣ ሰብረን እንዳንሄድ አልፈን እንዳንሄድ ነገራችንን ጭልምልም ያደረገውን እግዚአብሔር በመንፈሱ ይጥረገው፣ አሜን። ብዙ ነገር አለ በእግዚአብሔር ቤት። አለማመን አለ፣ ፍርሃቶች አሉ፣ በእግዚአብሔር አለመደገፍ አለ፣ በራሱ እውቀት መሄድ አለ። የሆኑ ጥላቻዎች ቂሞች በውስጣችን አሉ፤ ዛሬም ኢየሱስ ገብቶ ይጥረገው በመንፈሱ ይጥረገው አሜን። ተአድሶ ያስፈልገናል። የጸሎት ሕይወት ያስፈልገናል። ጌታ መንፈሳዊ ታድሶ ያመጣል። ለማ ሆሳህና ለሚሉ በኢየሱስ ስም ይብዛለን። ሁለተኛው ታድሶ ከመንፈሳዊ ታድሶ ሌላ ደግሞ ውጫዊ ሆነ ወይም አካላዊ ታድሶን ጌታም ያደርጋል። እዚህ ቦታ ስናይ ጌታ ኢየሱስ ክርስቶስ በእውነት ይገባዋል። የሰው ችግር መንፈሳዊ ሕይወትን ብቻ ነክቶ አያልፍም። ዋናው እሱ ነው፣ ሰው ከሞት ማምለጡ ነው ትልቁ ነገር። ለአንድ ለእግዚአብሔር ትልቁ ደስታ፣ በሰማያትም ታላቅ ደስታ ማለት የሰው መዳን ነው። የአንድ ኃጢአተኛ መዳን በሰማይ ታላቅ ደስታ ይሆናል። የታምራት ሁሉ ታምራት፣ የድንቆች ሁሉ ድንቅ ሰው ኢየሱስን መቀበሉ ነው። ይሄ ዋና ነገር፣ ይሄ ነው። በሁለተኛ ደረጃ ደግሞ ኢየሱስ ቁጥር 14 ላይ ስትመለከቱ በመቅደስም እውሮች፣ አንካሶች ወደሱ ቀረቡ፣ ፈወሳቸው። ነገር ግን የካህናት አለቆች፣ ጻፎች ያደረገውን ድንቃ ድንቅ፣ በመቅደስም ሆሳና ለዳዊት ልጅ እያሉ የሚጮውትን ልጆች ባዩ ጊዜ ተቆጥተው፣ እነዚህ የሚሉትን አሰማም አሉት ይላል። ቀርቦ በመቅደስ መንፈሳዊ ታድሶ ካረገ በኋላ እውሮችን፣ አንካሶችን፣ በሽተኞችን ገብቶ ፈወሳቸው። አሜን። በመቅደስ ታስረው የተቀመጡ እውሮች፣ በመቅደስ ታስረው ረጅም ዘመን የነበሩ አንካሶች፣ ነገራቸው የተያዘ ነገራቸው የታሰረ ሆሳና መባል ሲጀመር ኢየሱስ ወደ እያንዳንዱ ሰው ጓዳ መግባት ጀመረ። እውሮን አበራው፣ ሽባውን አዘለለው፣ አንካሳው ሮጠ። መንፈሳዊ ተሃድሶ ብቻ አይደለም የሥጋዊም ነፃነት ኢየሱስ ይሰጣል። አሜን። የተጨነቁትን ነፃ እንዲያወጣ የታመሙትን እንዲፈውስ ኢየሱስ እግዚአብሔር ኢየሱስን ልኮታል። ስለዚህ እህቶቼና ወንድሞቼ ዛሬም እግዚአብሔር በጥያቄያችን ላይ መልስ አለው። ሆሣዕና እንበል፣ በከበደን ነገር እውር በሆንበት ነገር፣ ላይ አንካሳ በሆንበት ነገር ላይ ነገር ጭልምልም ባለበት ነገር ላይ ሆሣዕና እንበል። ጌታ መጥቶ ይፈውሰዋል። በሽታን ይነቅላል። ችግርን ነፃ ያወጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ የጸሎታችን መልስ ይመልስልናል። ሆሳህና በአርያም ሆሳህና ሲሉ ፈውስ ሆነ ታምራት ሆነ። ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታቀውን ታላቅና ኃይለኛ ነገር አደርጋለሁ። እስቲ አሜን። ዛሬ ጩህ ይልሃል። ምን ብለ ሆሳህና አሁን አድን በኢየሱስ ስም ይህ ፋሲካ ያልዳነው ነገራችሁ የሚድንበት ይሁን፣ አሜን። ይሄ ፋሲካ ወገኖቼ፣ ኢየሱስ ክርስቶስ የመጣበት የሆሳና ኔክስት ዊክ የፋሲካ ሳምንታችን በኢየሱስ ስም፣ በዘመናት መቅደሱ እየተመላለስን አልፈወስ ያለ ነገር በኢየሱስ ስም ይገልበጥ። ዛሬ አንተ ተራራ ምንድን አለው? ምንድነ በዘሩባቤል ፊልድ ደልዳላ ሜዳ ትሆናለ። ሆሳና ስንለው ኢየሱስ ሲመጣ የዘመናት ቀንበር ይሰበራል። ሃና የዘመናት ለቅሶዋን ሰበረላት። ሆሳህና እያለች ስትጮ ፍናና ስትስቅባት ፍናና ስትሳለቅባት መጣና እግዚአብሔር ሰበረላት። ዛሬም የጨነቀን ነገር፣ ዓመታት ተከትሎን የሄደ ነገር ጉድ ኒውስ እነግራቸዋለሁ። ሆሳህና በሉ ኢየሱስ ይሰብረዋል። ኢየሱስ ጨለማውን ያበረዋል። የተዘጋውን ይከፍተዋል። የሞተውን ያስነሳዋል። እስቲ አንዴ ሆሣዕና በሉ። እስቲ አንዴ ድገሙት። አንድ ጊዜ አንዴ። ሰይጣን ይስማ። አሁን አድን፣ የተዘጋ ጅከፈት